አይ የምንሳደበው ምንተቸው እኮ እንዲህ ሰው ስለነበር፣ ቢድዓ ያራምዳል። ቢድዓ አይደለም ኩፍር የሚያረ የሚያላምዱትን ያራመደውን አቡጀህል ጀህል እንዳልሳደብ ታዘን። አቡ ጀህል በስልምና ታሪክ ነቢዩን ነብዩን ያስቸገረ ግለሰብ፣ የዚህ ኡማ ፍርዓውን ብለው ስለሚያወጡለት ናቸው። ነብዩ አለይሂ ሰላቱ ወሰላም ታዲያ መካን ከፍተው ሲገቡ የአቡጀህል ልጅ አባቱ ሙታል እክሪመቱ ብኑ አቢጀ አገር ለቆ ደይመን ሄደ።

የእቲኩም ዕክሪመቱ ዕክሪማእኩ ይመጣላችኋል። ሙስሊም ስደተኛ ሆኖ ይመጣል። አደራችሁን አባቱን እንዳትሳደቡ። የእስልምና አቡጀህል ነው እንዳትሳደቡ። የሞተውን ሰው አይጎዳውም፣ ያለን ሰው ግን ይጎደዋላል። የማን አባት ሲሰድማን ደስ ይለዋል? ያማን። ታዲያ ዕክሪማ ወደ መካ ገባ። ነቢዩ ዓለይሂ ሰላቱ ወሰላም ቆሙ።

ለኢማም አልሃረዊ ሸይኹ ልኢስላም ይሉት ነበር። ሱፊ ናቸው። እኒ ሸይኹ ልኢስላም ይላሉ፣ አሐቡ እኛ ዘንድ የተወደዱ ናቸው ይላል። ሲያርሟቸው ምንድን ግን እውነት ከሳቸው በለኛ ጋር የተወደደ ነው ብለው አርሟቸው ያልፋል። መጽሐፉን ጽፈው ሲጨርሱ አንድ ቃል አለ። እኛ እኮ አለ ሰው ባጠፋ ቁጥር ታውገዝ ነው፣ ባጠፋ ቁጥር ሙብተዲእ ካለው፣ ሙሽሪክ ካለው ማን ይተርፋ ለዚህ ትውልድ ነይ ነቢዩ አለይሂ ሰላቱ ወሰላም፣ የታላቆች ታላቅ፣ የኩሮቹ ኩሩ፣ የነብያት መቋጫ፣ የሩሱሎቹ ሞዴል ነብዩ አለይሂ ሰላቱ ወሰላም፣ አሁን ድረስ የእሳቸውን ነብይነትን የሚያውጅ አንድ ተአምራቸውን ልንገራችሁ። ነብዩላህ ሙሳ አለይሂ ሰላም ወንዝን በበትራቸው እንደከፈሉ ታውቃላችሁ። የአንተ ነቢይ የዓለሙ ዝነት ሌላን ተአምር ሰማይ ላይ ከፍለዋል። ቁረይሾቹ አንድ የመጡ ዳዕዋ በጀመሩበት ዘመን ነው። አንተ መሐመድ ወይ ነቢይ ነኝ ትላለ? አዎ የአላህ መልእክተኛ ነው። እንግዳ አሉ፣ ተአምር አሳየን። ቀና ሲሉ ጨረቃ ሙሉ ነበረች። እስኪ ጨረቃን ክፈላት አሏቸው። ጨረቃ ግዙፍ ፕላኔት ነች። ማሳናቸው ነው እነሱ ነቢዩ ዓለይ ሰላት ወሰላም ወደ አላህ እጃቸውን አነሱ። አላህ ይሳነዋል? እንዲህ ጨረቃዋን ከሁለት ትሰነጠቃታል። ዓለም ያየው ክስተት ነው ይሄ። ተራራቀች ጨረቃ፣ ትንሽ ቆይታ ገጠመች። ያምኑ ይሆን? ይህን ተአምር አዩ አላመኑም። ቃሉ ስሕሩን ሙስተምር፣ ይሄ የመሐመድ ድግምት ሁሌም የማይቋረጥ ነው ብለው ተበተል

ተግሳጽ አወረደባቸው። ነቢዩ ዓለይሂ ሰላቱ ወሰላም፣ ታላቁ ሰው፣ ታላቅ ስብእና። የሳቸውን ክብር ለማጉደፍ መሞከር ማለት ፀሐይን በፍታ ለማጥፋት ከመሞከር በላይ ነው። የሳቸውን መንገድ ከሚከተሉት በሱናቸው ላይ ከሚጸኑት አላህ አድርገን። አላ ወስተግፊሩ ረበኩም ፈቱባ

ከማስጮህ ራሳችንን እንገድም። የሌላ አጀንዳ አሻሻጭ እንዳንሆን። ሰዎቹ የያዙትን ተራ ጭብጥ በእኛ ጩኸት ነው የሚያስተጋቡት። በእኛ ጩኸት ነው ቫይራል የሚወጡት። የሆነ ነገር ስንሰማ መዝነን መንቀሳቀስ ከእኛ ይጠበቃል። ሳናቀው አጀንዳቸው እንዳናራግብ፣ ሳናቀው የፌስቡክ የቲክቶክ ተከታዮቻቸውን እንዳንጨምር። ርጋታ ይሻል። ማስተዋል ይሻል። የቱ ይጠቅማል ብሎ ማየት ይሻል። ብዙ ተራ ሀሳቦች በአውጋዥ ጩኸት ገነው አልፈዋል። ግብጽ ውስጥ የተከሰተን አንድ ክስተት ልንገራችሁ የዛሬ 40 ዓመት አካባቢ። ሶሻሊዝም የሚባለው አስተሳሰብ ወደ ግብጽ እንደገባ ግብፅ እስላማዊ ሀገር ነች። ሌላ አስተሳሰብ መጣ። የተወሰኑ ሰዎች አስተሳሰቡን ተከተሉት። ከተከተሉት ሰዎቹ ኻልድ መሐመድ ኻልድ የሚባል። ሚባል ታዋቂ የግብጽ ጸሐፊ ያለ ኋላም ቶብቶ ስለ ሰሃቦች ታሪክ ብዙ የጻፈ ሰው ነው። እሱ ሶሻሊዝምን ደግፎ አንድ መጽሐፍ ጻፈ። ምን ሁና ነብዳ ይላል፣ ዊ ስታርት ፍሮም ሄር ይላል። መጽሐፉን የሚገዛው ጠፋ። ታትሞ ለመሸጥ አንድን አካሄድ ተጠቀመ። ግብፅ ውስጥ በሚወጣ ታዋቂ ጋዜጣ ላይ፣ እሱም ታዋቂ ደራሲ ስለነበር አንድ መጽሐፍ ወጥቷል እስልምና የሚያንቋሽሽ ሸሪዓን የሚያወግዝ እንዳትገዙት ገዙት አርቁት ብሎ ጻፈ፣ ጋዜጣ ላይ። በሚቀጥለው ሳምንት መጽሐፉ ገበያ ላይ አልተገኘም፣ ሁሉ ገዛ። አንዳንዴ ስናወግዝ አጀንዳ እየሸጥነ መሆኑን ማወቃለን። ጥንቃቄ ይሻል። የሰዎችን ድምፅ ይዘን በነሽዳ እያጀብ ነው፣ ሸጥንለት እኮ ያንን ድምፁን ያንን ሐሳቡ። ይሄ ጥንቃቄ ይፈልጋል። ሁለተኛ ኢትዮጵያ ሀገራችን በበርካታ ችግሮች ውስጥ አልፋለች። የብሔር ጦርነቱ፣ የፖለቲካ ፍጅቱ፣ ጦርነቱ የወለደው የኢኮኖሚ ችግር ስንክሳር ብዙ ችግር ውስጥ አለን። ይሄን ችግር ለማባባስ ወደ ሃይማኖት፣ ወደ ማይፈታ ግጭት ለመፍጠር የሚሰራ ሰው እንዳለ መቃብለን ማየት ያስፈልጋል። ነቢዩ ዓለይሂ ሰላቱ ወሰላም ታላቁ ሰው ታላቅ ስብእና የእሳቸውን ክብር ለማጉደፍ መሞከር ማለት

በእኛ ጩኸት ነው የሚያስተጋቡት፣ በእኛ ጩኸት ነው ቫይራል የሚወጡት። የሆነ ነገር ስንሰማ መዝነን መንቀሳቀስ ከእኛ ይጠበቃል። ሳናቀው አጀንዳቸው እንዳናራግብ፣ ሳናቀው የፌስቡክ የቲክቶክ ተከታዮቻቸውን እንዳንጨምር። እርጋታ ይሻል፣ ማስተዋል ይሻል፣ የቱ ይጠቅማል ብሎ ማየት ይሻል። ብዙ ተራ ሀሳቦች በአውጋዥ ጩኸት ገናው አልፈዋል። ግብፅ ውስጥ የተከሰተን አንድ ክስተት ልንገራችሁ የዛሬ አርባ ዓመት አካባቢ ሶሻሊዝም የሚባለው አስተሳሰብ ወደ ግብፅ እንደገባ ግብፅ እስላማዊ አገር ነች ሌላ አስተሳሰብ መጣ የተወሰኑ ሰዎች አስተሳሰቡን ተከተሉት ከተከተሉት ሰዎቹ ካሊድ መሐመድ ካሊድ የሚባል ታዋቂ የግብፅ ጸሐፊ አለ ኋላም ተወብቶ ስለ ሰሐቦች ታሪክ ብዙ የጻፈ ሰው እሱ ሶሻሊዝምን ደግፎ አንድ መጽሐፍ ጻፈ ምን ሁና ነብዳ ይላል ዊ ስታርት ፍሮም ሄር ይላል መጽሐፉን የሚገዛው ጠፋ ታትሞ ለመሸጥ አንድን አካሄድ ተጠቀመ ግብፁስ በሚወጣ ታዋቂ ጋዜጣ ላይ እሱም ታዋቂ ደራሲ ስለነበር አንድ መጽሐፍ ወጥቷል እስልምና የሚያንቋሽሽ ሸሪአን የሚያወግዝ እንዳትገዙት አርቁት ብሎ ጻፈ ጋዜጣ ላይ በሚቀጥለው ሳምንት መጽሐፉ ገበያ ላይ አልተገኘም ሁሉ ገዛ አንዳንዴ ስናወግዝ አጀንዳ እየሸጥነ መሆኑን ማወቃለን። ጥንቃቄ ይሻል። የሰዎችን ድምፅ ይዘን በነሽዳ እያጀብነው ሸጥንለት እኮ ያንን ድምፁን ያንን ሀሳቡ። ይሄ ጥንቃቄ ይፈልጋል። ሁለተኛ ኢትዮጵያ ሀገራችን በበርካታ ችግሮች ውስጥ አልፋለች። የብሔር ጦርነቱ፣ የፖለቲካ ፍጅቱ፣ ጦርነቱ የወለደ የኢኮኖሚ ችግር ስንክሳር፣ ብዙ ችግር ውስጥ አለን።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

እስልምና ሁሌም በሩ ክፍት ነው። የመጨረሻው መልእክቴ ለእኛ ለሙስሊሞቹ፣ እንደ አይነት ክስከት ሲከሰት ነቢዩን ዓለይ ሰላት ወሰላም የበለጠ እንድናወሳቸው ይከጀላል። ከዛሬ በኋላ በአላህ ፍቃድ የሚወለዱ ልጆች ስማቸው ሙሐመድ ይሆናል፣ እንሻ ላ። ሴቶች ከሆኑ በሚወዷት ሚስታቸው አዒሻ፣ አበራቸው በቆመችው ኸዲጃ በሚስቶቻቸው ስም እንሰይማለን። በሚወዷት ልጃቸው ፋጢማ ስም እንሰይማለን። አደራ። ብዙ ሰው ልጅ ይወልድና ይደውልልኛል። ስሟን ማን ልበለው ይለኛል። አንድ መልእክት ነው የምሰጠው፣ የልጅህን ስም ከሕይወት ግቧ ጋሚ ያያዘ አድርግለት ይለዋል። ስም የሕይወትህ ግብ ማለት ነው። የአንድ ሰው ስም መሐመድ ሆነ ማለት እሱን ምሰል ማለት ነው። የአንድ ሰው ስም ዑመር ሆነ ማለት ዑመርን ምሰል እያልክ ነው ልጅህ የምታሳድግ ሴት ልጅህን አዒሻን ምሰይ ማለት ነው። የዚህን ኡማ በርካታ ሺህ ሀዲስን ያስተላለፈች ትውልድ ያነጸች የነቢዩ ዓለይሂ ሰላቱ ወሰላም ሚስት እናታችን አይሻ ረዲየላሁ ተዓላ አን አሁንም በነቢዩ ስም ግጥሞችን እንገጥማለን፣ ነሽዳዎችን እንነሽዳለን። ስለ ሳቸው መሃደራዎች ይደረጋሉ፣ በሳቸው ስብእና ዙሪያ ፓምፍሌቶች ይበተናሉ፣ በሳቸው ዙሪያ ኮንፈረንሶች ይደረጋሉ።

አላህ በእኛ ላይ አንድ ቢያወርድ ትልቅ ሽልማት ነበር። አላህ ግን ገለበጠው፣ አንድ አውርዱ አስር በእናንተ ላይ ያወርዳለሁ። አላ አላ አላሁመ ሰሊ ወሰልም ወባሪክ አለ ሰይድና ማ ሰለዋት ስንል ጭንቀታችን የሚወገድበት ሪዝቃችን የሚሰፋበት የነብዩ ፍቅር የሚታተምበት እሳቸው ላይ ሰለዋት በማብዛት ብዛት ነው። የውም አልቅያማ ደረጃችን ከፍሚ ሰይድና ዓሊይ ረዲ ላሁ ተዓላ አንሁ አንድ ጥያቄ ጠየቋቸው። ንግግሬን በዚህ ልቋጭ። አላህ ከፈጠረው ነገር ሁሉ ጠንካራው ምንድነው አሏቸው። አላህ ብዙ ነገር ፈጥሯል፣ ብረት ፈጥሯል፣ አለት ፈጥሯል፣ ዳይመንድ ፈጥሯል። ጠንካራው ምንድነው አሏቸው? ብረት አሏቸው። ግን ከብረት ደግሞ የጠነከራላ ምንድነው አሏቸው? እሳት አሏቸው። እሳት ብረትን ያቀልጠዋል አይደል? ስለዚህ ከብረት የጠነከረ ማን ነው? እሳት ነው ማለት። ከሳት ደግሞ ይጠነከራል አሉ። እሱ ምንድነው? ውሃ ነው አለ። ውሃ ሳትን ያጠፋዋል አይደል? አይደለም? ከሳት ውሃ ይበረታል ማለት። ውሃን ደግሞም የሚያሸንፈው ማን ነው? ደመና አሉ። ደመና ውሃን ተሸክሞት ይበራል አይደል? ደመና ከደመና ደግሞ የጠነከራላሉ እሱ ምንድን ነው ንፋስ ያወዛውዘዋል ደመናን ከቀኝ ወደ ግራ ከንፋስ ደግሞ የጠነከራላሉ እሱ ማን ነው የሰው ልጅ አሉ ንፋስን ይተነፍሰዋል ንፋስን ይቆጣጠረዋል። የሰውን ልጅ ደግሞ የሚያሸንፈው አንድ ክንደ ብርቷል እሱ ማን ነው እንቅልፍ ነዋ እንቅልፍ የማያሸንፈው ሰው አለ ጀግና በለው ዓሊም በለው ሀብታም በለው ንጉስ በለው እንቅልፍ ከመጣ እጅ መስጠት ነው አይደል? እንዴት እንደወደቀም አያውቀውም አይደል? ሲነሳ ነው የሚያውቀው። እንቅልፍን ደግሞ የሚያሸንፍ አንድ ብርቷ አለ። እሱ ምንድን ነው? ጭንቀት ነው፣ ሀሳብ፣ ትካዜ፣ ሀም ይባል ሀም ያለው ሰው እንቅልፍ ይመጣዋል፣ ይወስዳሃል። ያስጨነቀ ያሳሰበ ነገር ኑሮ ስትገላበጥ ይነጋል አይደል? ጭንቀትን ግን ደሞ የሚያስወግድ መሳሪያ ነብዩ አንድ ሰጡን። እሱ ምንድ ነው? ዚክር ይባላል። አላ አላላ አዋጅ አለ፣ በዚክሪላህ አላህም በማስታወስ ተጥመኢኑል ቁሉብ ልቦች ይረጋሉ፣ ጭንቀት ይወገዳል። ሰለዋት ከጭንቀት የምንወገድበት ሪዝቃችን የሚሰፋበት ትልቁ መሳሪያ ነው። ይሄ ክስተት የበለጠ ነብዩን እንድናቅ ሲራቸውን እንድናዳምጥ ተክለቁ ቁመናቸው እንድናቅ። ሌላ ጊዜ ኹጥባ ነሳዋለሁ። እንዴት የቁንጅና አክሊል እንደነበሩ ስብእናቸው፣ ጀግንነታቸው፣ የጦር መሪ ጀነራል፣ የመስጅድ ኸጢብ፣ የሕዝብ ዳኛ፣ ሽማግሌ፣ የጅብሪል ጓደኛ፣ ነቢዩ ዓለ ሰላት ወሰላም የተሟላ ስብእና አላ ይሰጣቸው። የሳቸው እመት ያረገን ጌታ አላ የተመሰገነ ከሳቸው ጋው መልቅያማ አብሮ በጀነት ይሰብስበል።

አሁን ግን እስልምና ቁጥሩ እየጨመረ የዓለምን የአንደኝነት ደረጃ ለማዝ እየተንደረደረ የሚገኝ ዓለም አቀፍ ዲን ነው። ሁለት ቢሊየን በላይ ተከታዮችን ይዟል። ያኔ እርሳቸው መካ ላይ ነበሩ፣ ብቻቸውን ናቸው። ይሄ ዲን እዚህ ጥግ እንደሚደርስ ግን በወሒ አይተውት ነበር። ለብሉገና ሀዘ ዲን ማበለገ ሌይል ወነሃር ይሉ ነበር ሰሃቦችን ወኔያቸውን ሲቀሰቅሱ ስሜታቸውን ሲያድሱ፣ አይዟችሁ ይሄ ይዘውት የተነሳው ጥሪ ለሊትና ቀን ከደረሰበት የምድር ጫፍ ይደርሳላል። ይሄው ዛሬ አፍሪካ ውስጥ ኢትዮጵያ ውስጥ አዲስ አበባ ውስጥ አንድ መንደር ላይ አንድ መስጂድ ውስጥ ይሄን ሁሉ ተከታይ አፍርተው አልፈዋል። ነቢዩና መሐመድ ሰለላሁ ዐለይሂ ወሰለም አላህ የተሟላ ስብእና ይሰጣቸው። አደለም ለፍጡራን ለእንስሳው ሁሉ አዛኝ የሆኑ ነብይ صلى الله عليه وسلم የእሳቸውን ነብይነት አይደለም ሰው አይደለም መላይካ እንስሳት ሁሉ የመሰከረላቸው አቡ ሰዒድን አል ኹድሪ አንድን አስግራሚ ታሪክ ይነግረናል። ነቢዩ አለይሂ ሰላቱ ወሰላም የመጀመሪያ ጥሪያቸውን መዲና ላይ ይዘው ሲነሱ፣ ከመካ ወደ መዲና ሲሰደዱ መዲና ገጠር አካባቢ የሚኖር አንድ ፍየል ጠባቂ የተከሰተውን ክስተት ተርኮልናል። አብረን ከታተለ ይሄ ፍየል ጠባቂ በረሃው ላይ ፍየሎችን ይጠብቃል። ድንገት አንድ ተኩላ ይመጣና አንዱን ፍየል ይዞበት ይሄዳል። እረኛውም ሩጦ ይሄድና ከተኩላ ዋፍ ፍየሏን ይመነጭቃትና ይዞራል። ልክ ዞር ሲል ተኩላው ጅራቱን እየቆላ እንደ ሰው ተናገረ። አተንተዚዑ ሪዝቅን ሳካሁላሁ ኢለያ አላህ ወደ እኔ ያመጣውን ሲሳይ ካፌ ተመነጭቀዋለህ? እንዲህ አለው። ገጠሬው ተገረመ፣ እረኛው ደነገጠ። እረኛው ምን አለ? እንዴት አንድ ተኩላ እንደ ሰው ልጅ ይናገራል ብሎ ደነገጠ። ከዛም ተኩላው ሌላ ቃል ደገመለት። ከዚህ የሚገርም ነገር ልንገርህ፣ እንዲህ አለው። እረኛውም ጆሮውን ጣል ላረገ፣ የስሪብ ውስጥ አለው መዲና ውስጥ አንድ ትልቅ ሰው አለ ሙሐመድ ሚባል ያለፈውን ታሪክ እሚመጣውን ይነግራችኋል አለው ይሄ ገበሬን ታሪክ አቅም ፍየሎችን ሰብስቦ ወደ መዲና ቀና መዲናም እንደደረሰ አንድ ጥግ ላይ ያስቀመጠና ፍየሎቹን ነቢዩን ሰለላሁ ዓለይሂ ወሰለም ፈልጎ ወደ አገኛቸው የተከሰተውን ክስተት ነገራቸው ነቢዩና ሙሐመድ ሰለላሁ ዓለይሂ ወሰለም ሰሃቦቹን ጠሩና አሰላቱል ጃሚዓ ህዝብ ጥሩ አሉ

ቅያማ እኮ አትቆምም፣ ሐታ ዩከሊመ ስበዑል ኢንሳን እንስሳዎች የሰው ልጅ ሳያናግሩት ቅያማ አትቆምም አሉ። ይህ ክስተት ለወደፊት ይመጣል አሉ ነቢዩ ዐለይሂ ሰላም። የሰው ልጅ የለበሰው ጫማ ማሰሪያው ያናግረዋል አሉ ረሱል ዐለይሂ ሰላም። ከዚህም አልፎ ቤተሰቡን ጥሎ ሄዶ ሚስቱ የሰራችው ነገር ካለ የሚስቱ ጭን ያናግረዋል አሉ ነቢዩ ዐለይሂ ሰላቱ ወሰላም። እንስሳ ታላቅነታቸውን የመሰከረ ነብይነታቸውን ያወጀ የምድራችን ፀሐይ የዓለማቱ እዝነት ነብዩና መሐመድ ሰለላሁ ዐለይሂ ወሰለም፣ አንዴ አነስ እብኑ ማሊክ በዘገበው ዘገባ አንድ የአንሷር ጎዛ በኢኮኖሚ ደከም ያለ ሰው መጣ። ቤቱ ውስጥ ያለው አንድ ግመል ብቻ ነው። ይሄን ግመል ውሃ ከጉድጓድ እያወጣ ያጠጣበታል። ይሄን ግመል ብቻ ነው የሚጠቀመው። አንዴ ግመሉ እምቢ አለ። ግመል ካመጽ አስቸጋሪ ነው። አልታዘዝም ካለ እንዳውሬ ነው የሚቀርበው። የለም ምን ያድርጉ? አዝርዕቱ ደረቀ እርሻው ደረቀባቸው። አማላጅ ነቢዩና ሙሐመድ ሰለላሁ ዓለይሂ ወሰለም